ጥለን የተከበራችሁና የተወደዳችሁ የኢትዮ ከረንት ቤተሰቦቻችን እንደምን አላችሁ የዕለቱን የዜና ወጃችን ነው ጀምረዋል አዳዲስና ወቅታዊ መረጃ ማስደመጥ ጀምረናል በቅድሚያ አርዕስተ ዜናዎቹን ነግራችኋለን አብራችሁን ቆዩ ኮለኔል ደመቀ ዘውዱ ስለ ወልቃይት የወደፊቱ ዕጣ ፈንታ ምን አሉ ስለሚቀርብባቸው ክስ ምንስ መልስ ሰጡ የሚለው የዜና ትንታኔያችን በሰፊው አካተናል ቆይታችሁ የምትሰሙት ይሆናል ሀሚቲ የጎረቤት ሀገራት ጀቶችና አየር ማረፊያ ላይ ጥቃት እንደሚፈጽሙ አስጠነቀቁ የሱዳን ፈጥኖ ደራሽ ኃይል መሪ ጄኔራል መሐመድ ሐመድን ዳጋሎን ወይም ሀሚቲ ከጎረቤት ሀገሮች የሚነሱ የጦር ጀቶችና ሰው አልባ አውሮፕላኖች ላይ ኃይላቸው ጥቃት እንደሚያደርስ አስጠንቅቀዋል በዚህም ጉዳይ ዜና ትንታኔያችን አካተነዋል እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል ቤተሰብ ለመሆን ላይክሸር ሰብስክራይብ ማድረገውን እንዳይረሱ ወደ ዕለቱ መጀመሪያ ዜና ትንታኔያችን ስናል ሌል ደመቀ ዘውዱ ስለ ወልቃይት ወደፊቱ ጣፋንታና ስለሚቀርበባቸው ክስ ምን ይላሉ? ወታደራዊ መንግስት በትጥቅ ትግል የጣለው ኢህአዴግ የሀገሪቱን አስተዳደር አወቃቀር ቋንቋና ማንነት መሰረት መዳረጉ፣ ፌዴራላዊ አወቃቀር ሲቀየር ማንነት ጥያቄ ከተነሳባቸው አካባቢ መካከል አንዱ ወልቃይት ወይም ምዕራብ ትግራይ አንዱ ነው። ከአዲሱ አወቃቀር ቀደም ብሎ በጎንደር ክፍለ ሀገር ስር የነበረው ወልቃይት ጠገዳ አካባቢ ወደ ትግራይ ተካቶ ምዕራብ ትግራይ መባሉ ለሶስት አስር ዓመታት ለሚጠጋ ጊዜ ቆይቷል። በዚህ ጊዜ ውስጥ ነው ግን የአካባቢው ህዝብ ካለው ታሪክና ማንነት በተቃራሪን አላግባብ ወደ ትግራይ ተካሏል በሚል ህዝባዊ ጥያቄ ያነሱ ሰዎች እስከ ፌዴሬሽን ምክር ቤት ድረስ የዘለቀ አቤቱታ ሲያቀርቡ ነበር። ይህን ጥያቄ ዋነኛ መሪ ከሆኑት መካከል አንዱና የሀገሪቱ ሰራዊት የቀድሞ አባል አሁን ደግሞ የወልቃይት ጠገደ ሰቲት ኡመራ ዞን ምክትል አስተዳዳሪና የሰላም የሰላምና ጸጥታ መምሪያ ኃላፊ የሆኑት ኮሎኔል ደመቀ ዘውዱ የወልቃይት ህዝብ የማንነት ጥያቄው ለማስመለስ ጥረት ያደረግነው ገና ህዝባዊ ወያኔ ሀርነት ትግራይ የትጥቅ ትግል በማካሄድ ላይ እያለ ጀምሮ ነው ይላሉ። የአካባቢው ማህበረሰብ ክፉኛ በሚል አደረጃጀት የትጥቅ ትግል ሲያካሄድ እንደነበር የሚያስታውሱት ኮሎኔል ደመቀ ዘውዱ ከመስከረም 2008 ጀምሮ ነው ደግሞ ከትግራይ ክልል ከፌደራል መንግስት በህገ መንግስቱ መሰረት ምላሽ እንዲሰጣቸው ጥያቄ ሲያቀርቡ መቆየታቸው ይገልጻሉ። ያልተቋጨ ማንነት ጥያቄም የእናንተ ቋንቋ አማርኛ ነው። ባህላችን አማርኛ ነው። የስለልቦናችን ልቦናችን የጎንደር ማህበረሰብ ነው። ስለዚህ ታሪካችንና ማንነታችን ከጎንደር ጋር እንጂ ከትግራይ ጋር የተሳሰረ አይደለም፣ በማለት ጥያቄያቸው ተቀማን ያሉት ማንነት የማስመለስ ህገ መንግሥታዊ ጥያቄ ነው ይላሉ። በህዝባዊ ወያኔ ሐርነት ትግራይ የበላይነት ይመራ የነበረው ፌዴራል መንግስት ጥያቄያችን ለማፈር በማህበረሰቡ ተወካዮች ላይ እንግልትና እስር እንደተፈጸመባቸው የሚናገሩ ኮሎኔል ደመቀ ዘውዱ ሐምሌ 5 2008 ዓ ም እርሳቸው ወደሚገኙበት የኮሚቴ አባል አፍኖ ለመውሰድ የተደረገ ሙከራ ወደ ህዝባዊ ተቃውሞ መሸጋገሩን ያስታውሳሉ። በኢትዮጵያ መንግስት ውስጥ ጉልህ ለውጥ መምጣቱን ተከትሎ በፌዴራል መንግስትና በህወሓት መካከል ጥቅምት 2013 ዓ ም ትግራይ ውስጥ ጦርነት ሲቀሰቀሳ ወዛገቢ አካባቢ ከትግራይ ክልል አስተዳደር ቁጥጥር ስር ወጣ። ባለፉት ጥቂት ዓመታት ውስጥ ሁኔታዎች በየጊዜው እየተቀያየሩ አሁን የማንነት አስመላሽ ኮሚቴው አብላጫ የተሳተፈበት አስተዳደር ተመስርቶ አካባቢያችን እያስተዳደርን እንገኛለን ሲሉ ኮሎኔል ደመቀ ዘውዱ ለቢሲም ተናግረዋል። በተጨማሪም የወልቃይት ጉዳይ ህጋዊ ምላሽና እውቅና እንዳገኝ የፌዴሬሽን ምክር ቤት እየጠበቅኩ ሲሆን በአካባቢው ተገቢውን በጀት ተመድቦ ነዋሪው ተገቢውን ጥቅምና አገልግሎት እንዳገኝ አማራ ክልልና የፌዴራል መንግስት መጠየቃቸው ተገልጿል። አካባቢውን እያስተዳደር እስከሆን ድረስ መንግስት የሚያጣራው ጉዳይ እስኪያጣራ እንጠብቃለን። የማንነት ጉዳይ ያንን ያክል የሚያስቸኩል አይደለም። ማንነቱ ቢመለስም በጀቱ ግን እስካሁን አልተሰጠም። በጀትና ማንነት ደግሞ ተለያይቶ መኖር አይችሉም ይላሉ። ይሁን እንጂ የትግራይ ክልል አካባቢ በኃይል የተወሰደበትን ህጋዊ ግዛ ግዛት መሆኑን እየገለጸ ይገኛል። የክልሉ ጊዜያዊ አስተዳደር ባለስልጣናትም ተወስዶብናል የሚሏቸው አካባቢዎች ማስመለስ ከቀዳሚ ዓላማቸው መካከል መሆኑን በተደጋጋሚ ይናገራሉ። በአሁኑ በአማራ ክልል በኩል ወልቃይ ጠገዴ የሚባልና በትግራይ በኩል ደግሞ ምዕራብ ትግራይ የሚባል አካባቢ ደም አፋሳሽ ጦርነት ከተጀመረ ጊዜ አንስቶ ከባድ ሰብአዊ መብት ጥሰት መፈጸማቸውን በስፋት ሲዘግቡ ቆይተዋል። ጫና ያሳደረባቸው ሰዎች መጠየቅ አለባቸውም ይላሉ። በዚህም ጥያቄ ዘላቂ መፍትሄ የሚገኝ አንድ ወገን በማስደሰት ሲባል በአቋራጭ የሚሰጡ ውሳኔ ሳይሆን የሀገሪቱ ህገ መንግስትና የፌዴሬሽን ምክር ቤት ህጉን በተከተለ መልኩ እንደሆን ይፈልጋል። በተጨማሪም የፖለቲካ ውሳኔ ተሰጥቶ እንደ ኢትዮጵያ ግን የትግራይና አማራ ህዝብ እንዴት አብረው መኖር መቻል አለባቸው የሚለው መፍትሄ ቢፈለግ ነው የተሻለ የሚሆን በማለት የሁለቱ ህዝብ ግንኙነት የመጠገን አስፈላጊነቱ ይጠቅሳሉ። የጦርነቱ መቀስቀስ ተከትሎ ከፍተኛ ቁጥር ያላቸው የትግራይ ተወላጆች ከአካባቢው ተፈናቅለው ጦርነቱን ያስቆሙ ስምምነት በግጭቱ ምክንያት ከተለያዩ ስፍራ የተፈናቀሉ ሰዎች ወደ ቀያቸው የመመለስ ጉዳይ ትኩረት ከሰጧቸው መካከል አንዱ ነው። ኮለኔል ደመቀ ዘውዱ የተፈናቀሉ ኢትዮጵያ መመለስ የለበትም ብለው አንሟገትም። ነገር ግን የእኛ ተፈናቃይ ነው የሚለው ጉዳይ መታየት ይገባዋል ብለዋል። ነገር ግን ለተፈናቃዮች መመለስ ከቀድሞ መፈጸም አለባቸው ያላቸውን ስለ ወልቃይት ሕዝብ ጥያቄ እውቅና መስጠትና በደል የፈጸሙ ተጠያቂ መሆን ወደ እርቅ ሊወስድ እንደሚችል በማመልከት ከዚህ በፊት የሚወሰደው ውሳኔ ግን ሌላ ደም አፋሳይ ግጭት ይፈጥራል በሚል ስጋት አላቸው። ለውይይት እድል ይኖር ይሆን ሲባሉ ሲጠየቁም ፕሪቶሪያ ላይ ስምምነት ከተረሰ በኋላ አካባቢ የሚመለከተው ከአማራ ክልልም ሆነ ከፌደራል መንግስት የቀረበባቸው ጥያቄም ሆነ የመፍትሄ ሀሳብ እንደሌለ የሚገልጹት ኮሎኔል ደመቀ ዘውዱ አካባቢው በአስተዳደሩ ስር እንዲቆይም ይናገራሉ። ጉዳዩ በሕግ መጓጨት እንዲያገኝ እንደሚፈልጉና አጥብቀው የሚጠይቁት ኮሎኔል ደመቀ ዘውዱ በዋናነት አካባቢ በማን ስር ነበር እንዴትስ ነበር የተካለለው የሚለው መመርመር እንዳለበት ያምናሉ። ፌዴራልም ሆነ በሁለቱ ክልል መንግስታት አማራና ትግራይ መካከል የወልቃይት ጉዳይ ሕጋዊ ምላሽ እስኪሰጠው ድረስ በሕገ መንግስቱ መሰረት የትግራይ አስተዳደር ስር ይቆያል የሚል ውሳኔ ቢያሳልፍም ይቀርበት እንደሆነ የተጠየቁ ኮለኔል የማይሆን አማራጭ ነው በማለት ውድቅ ያደርጉታል። የፕሪቶሪያው የሰላም ስምምነት መሰረት የወልቃይት ጠገዴ አስተዳደር በአማራ ክልል ስር እንዲቆይ ነው የምንረዳው። ማንነት ጉዳይ እንጂ በህገ መንግስቱ የሚመለስ ነው። አስተዳደሩ ባለበት ነው የሚቀጥለው። እኛ በገባልክ ስምምነቱ ውዝግብ የሚነሳባቸው አካባቢ ባሉበት አስተዳደር መቆየት እንዳለባቸው ነው ብለው ያምናሉ። ከመነሻውም ሕዝባዊ ወያኔ ሀርነት ትግራይ አካባቢን ከጎንደር ክፍለ ሀገር በኃይል በመውሰድ ከትግራይ ጋር ቀላቅሎ የሚሉት ኮሎኔል ደመቀ ዘውዱ አሁን ደግሞ እነሱ በተራቸው የጦርነት መቀስቀስ ተከትሎ ቁጥጥራቸው ስር አስገብተውታል። ታዲያ ይህ የኃይል አዙሪት ሊያበቃ የሚችልበት መንገድ ይኖር የሆነ በሚል ከቢሲ ለቀረበላቸው ጥያቄ ምላሽ ሰጥተዋል። እውነት ነው ሕወሓት በኃይል ይዞት ቆይቷል። ህዝቡ መብት ሲጠየቅም ደግሞ ሲያጠፋ ሲገል ቆይቷል። በእኛ በኃይል ይዘነዋል። ነገር ግን በኃይል እንደያዝነው እንቀጥላለን አላልንም ጉዳዩ በህግ ይታይ ብለን እንጠይቃለን ነው ያሉት። በመሆኑም ስለዚህ ላለው ችግር በርቅ ይሁንም በሌላ ጉዳይ ቢፈታ የአካባቢ አስተዳደርና ማንነት ጉዳይ ግን በህግ ማለቅ አለበት ብለዋል በማለት በጦርነት የሚገኝ ነገር እንደማይኖር እምነታቸውን ገልጸዋል። ለዚህም ጉዳይ የትግራይ ክልል አስተዳደር ጋር ለመነጋገር ፍላጎት እንዳላቸው ከቢሲ የተጠየው ኮሎኔል ደመቀ ዘውዱ ጉዳያችን ሊያልቅ የሚችለው በመነጋገርና በመወያየት ነው። በጉልበት የሚያልቅ ነገር የለም። እኛ ብቻ አይደለንም። መላ ወልቃይት ጠገደ ህዝብ በመላው የአማራ ህዝብ ሊነጋገር ይገባል ብለዋል። እንዲሁም ትግራይ ትግራይና የአማራ ህዝብ ተገናኝቶ መነጋገር እንደሚገባ የሚጠቅሱ ኮለኔል ደመቀ ዘውዱ ጉዳዮች ከውይይት ውጭ በሆነ መልኩ ይፈታል ብለን አናስብም፣ ከየትኛውም አካል ጋር ለመነጋገር ዝግጁ ነን ሲል ለመነጋገር ያላቸውን ፍላጎት ለቪሲ ገልጸዋል።